ሰላም ጤና ይስጥልን። ውድና የተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? ይህ የዕለተ ቅዳሜ ንቁ ዜናችን ነው። ከዜናዎቹ ጋር አድና ተስፋዬ ነኝ። አብራችሁን ቆዩ። የቅዱስ ሲኖዶስ ምልአተ ጉባኤ ቀደም ሲል ያጸድቃቸውን አጀንዳዎች መሠረት በማድረግ ልዩ ልዩ ውሳኔዎችን አስተላለፈ። በሄራር ጎሮ ደብረ ምህረት ቅዱስ ገብርኤል ካቴድራል የአገልጋዮች የስራ ውስጥ ደንብ ይፋ በማድረግ መርሃ ግብር ተከናወነ። በአባ ጊዮርጊስ ዘጋስጫ የነጻ ትምህርት እድል መርሃ ግብር ተጨባጭ ውጤት መመዝገቡ ተገለጸ። ቅዱስ ሲኖዶሱ በዛሬው ውይይቱ የተንሳየ ዘጉባኤ ማተሚያ ቤት የግንባታዎችና የቁልቢ የቅዱስ ገብርኤል ገዳም ህንፃ ቤተ ክርስቲያን እድሳት ጥያቄ በተመለከተ ውይይት በማድረግ ውሳኔም አስተላልፏል። ከዚህ በተጨማሪም በቅርቡ የተካሄደው የዝክረ ንቂያን ጉባኤ የአቋም መግለጫና ሊቃውንቱ ያነሷቸውን ጥያቄዎች ከጠቅላይ ቤተ ክህነት ጀምሮ በየደረጃው እንዲፈጸም የወሰነው ቅዱስ ሲኖዶሱ ሊቃውንቱ ያወጣውን የአቋም መግለጫና በቡድን ውይይቶ የተደረጉ ውይይቶችና የተደረሰባቸውን ስምምነቶች ሁለት ኮፒ ተደርገው ለሀገረ ስብከት እንዲላክም ወስነዋል። የቅድስት ሥላሴ ዩኒቨርሲቲ የግንባታ ስራን በተመለከተ የቀረበለትን የማጣሪያ ስራ ሪፖርት ያዳመጠው ቅዱስ ሲኖዶስ ተገቢውን ውሳኔም አስተላልፏል። የቅዱስ ሲኖዶስ ጉባኤ የቀጠለ ሲሆን በቀጣዮቹ አጀንዳዎች ላይ በመምከር ውሳኔዎችን እንደሚያስተላልፍም ይጠበቃል። ግንቦት ስምንት ቀን ሁለት ሺ አስራ ሰባት ዓመተ ምህረት በሄረር ጎሮ ደብረ ምህረት ቅዱስ ገብርኤል ካቴድራል የአገልግሎት የመተዳደሪያ ደንብ ለአገልጋዮች ፋ በማድረግ መርሃ ግብር ተከናወነ። በመርሃ ግብሩ ላይ የለሚኩራ ክፍለ ከተማ ዋና ስራ አስኪያጅ መምህር ምህረት አባ ገብረ እግዚአብሔር፣ የክፍለ ከተማው የስራ ኃላፊዎች፣ የካቴድራሉ ዋና አስተዳዳሪ መላከ አርያ ኤፍሬም ጥላሁን፣ የአድባራት አስተዳዳሪዎች፣ ካህናት፣ ምዕመናንም ተገኝተውበታል። መርሃ ግብሩ በጸሎተ ወንጌል ከተከፈተ በኋላ የደብሩ ሊ የሚቀውን ቲያሬዳዊ ዜማም አቅርበዋል። በመቀጠልም የደብር ዋና አስተዳዳሪ ከ2012 ዓ ም ጀምሮ ሲገለገሉበት የነበረውን ውስጠ ደንብ በተመለከተ ማብራሪያ የሰጡ ሲሆን በትናንት ለሁለት ይህ ውስጠ ደንብ መመጻፍ ልክ ተዘጋጅቶ ለምርቃት በመድረሱ እንኳን ደስ አላችሁም ብለዋል። በተጨማሪም ውስጠ ደንቡ የሰራተኛችን መብትና ግዴታ ያለበት ቃለ አዋዲና ፍትህ ነገስታት እንዲሁም ህገ ቤተ ክርስቲያን ዋቢ ያደረገ እንደሆነም ገልጸዋል። የቤተ ክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች አገልግሎት እየሰጠ በነበረው በአባ ጊዮርጊስ ዘጋ ጽጫ ነሳ የትምህርት እድል መርሃ ግብር ተጨባጭ ውጤት መመዝገቡንም አስታውቋል። ዘመናዊን ካብነት ትምህርት ጋር በማስተባበር ዘመኑን ያዋጀና የቤተ ክርስቲያን አገልግሎት የተረዱ አገልጋዮችን ማፍራት የመርሃ ግብሩ ዋነኛ ዓላማ መሆኑን በማስተባበሪያው የመንፈሳዊ ትምህርት ቤቶች አገልግሎት ማስፋፊያና ማጠናከሪያ ባለሙያ የሆኑት አቶ በላቸው ተሾመም ተናግረዋል። የአባ ጊዮርጊስ ዘጋ ሩጫ ትምህርት እድል ሁሉንም ጉባኤ ቤቶች ባካተተ መልኩ በሁለት ዙር ተሰጥቷል፣ ያሉ አቶ በላቸው የተግባር ተኮር ትምህርት የወሰዱ የአብነት ተማሪዎች የዘመናዊ ትምህርት እድል ላገኙ አብነት መምህራንና በዲግሪ ተመርቀው በሙሉ ጊዜ የአብነት ትምህርት የሚማሩ ተማሪዎች በመጀመሪያ ዙር የድሉ ተጠቃሚ እንደ ነበሩም አስታውሰዋል። አክለውን በሁለተኛ ዙር የመንፈሳዊ ኮሌጅ የመመዝገቢያ መስፈርት ያሟሉ የትምህርት ደረጃ ከ11ኛ ክፍል በላይ የሆኑ የአብነት ትምህርት ቤት መምህራንና ከዘመናዊ ወደ አብነት ትምህርት ትምህርት የዲፕሎማ ምርቃት በእድሉ ተጠቃሚ እንደነበሩም ጠቁመዋል። አያይዘውም ከመንፈሳዊ ኮሌጅ ከሰባ በላይ የሆኑ አገልጋዮች ተመርቀው ወጥተዋል ሲሉ የተናገሩ ሲሆን በተመሳሳይም ከአብነት ወደ ዘመናዊ ከአምሳ በላይ የሆኑ ተማሪዎች ትምህርታቸውን ጨርሰው በቤተ ክርስቲያንና በመንግስት መዋቅር ውስጥ ገብተው እያገለገሉ ይገኛል ሲሉም ተናግረዋል። እንዲሁም ከዘመናዊ ወደ አብነት በአንደኛው ዙር ሰላሳ ስምንት ተማሪዎች የተመረቁ ሲሆን በያዝነውም አመት በመንፈሳዊ ኮሌጅ ያሉትን ሁለት ተማሪዎች ጨምሮ ሰላሳ ተማሪዎች እየተማሩ እንደሚገኙም ገልጸዋል። የበጀት ጥረት፣ በመርሃ ግብሩ የተመረቁ ተማሪዎችን አምኖ አለመቀበል እንዲሁም በቤተ ክርስቲያን መዋቅር ያሉ ክፍተቶችን የገጠሙ ችግሮች መሆናቸውን ያነሱት ባለሙያው በአሁኑ ሰዓት ቀድሞ የገቡ ተማሪዎች ተምረው እንዲጨርሱና የተሻለ አማራጮችን ለመጠቀም ሲባል ባለፉት ሁለት አመታት አዳዲስ ተማሪዎችን የልዩ ተጠቃሚ ማድረግ ሳይቻል ቀርቷልም ብለዋል። ቀደም ሲል ሲሰራ በነበረው የነጻ የትምህርት እድል አፈጻጸም ዙሪያ በተሰራው ምዘና መሰረት የታዩ ችግሮች ነገሮችን መፍታትና ዘመኑን የዋጁ አሰራሮችን በተከተለ መንገድ መርሃ ግብሩ ለመጀመር ስራዎች እየተሰሩ ይገኛሉ፣ ሲልም አስታውቀዋል። በተመዘገቡ ተጨባጭ ውጤቶችና ለውጦች መርሃ ግብሩ እንዲቀጥል፣ በተጨማሪም እየተማሩ ያሉ ተማሪዎችን ትምህርታቸው እንዲጨርሱ ማህበራትና በጎ ፍቀደኛ መመራን ድጋፍ እንዲያደርጉ መልእክታቸውንም አስተላልፈዋል። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማኅበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋይ አስተባባሪነት ከተመሠረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው።